እዚህ ጋር እንደምናየው ቅዱስ ገብርኤል ድንግል ማርያምን እያበሰረ ምስራተ ገብርኤል እዚህ ጋር እናያለን። እስከ መጨረሻው ያው አብራችሁ እዚህ ጋር ደግሞ ማርያም ባታፍረትን ያው በድንጋይ ሊያወግራት ሲሉ ኢየሱስ ክርስቶስ የተናገረበት ቦታ ነው። በእውነት በጣም ግሩ ቦታ ነው። ያው ማርያም ባታፍረት እዚህ ጋር ያለችው ምእመኑ ያው አይሁዳኑ እነዚህ ናቸው ማለት ነው። በጣም ድንቅ ስፍራ ነው በእውነቱ። ጌታችን ኢየሱስ ክርስቶስ የተቀበረበት የመቃብር ስፍራ ነው፣ ያው እንደማሳያነት የተሰራ እነዚህ ወታደሮቹ ናቸው። በጣም ድንቅ ስፍራ ነው በእውነቱ እና ይሄንን ይመስላል። እግዚአብሔር ይመስገን ይሄን ስፍራ ያሳየን አምላክ፣ በጣም ድንቅ ስፍራ ነው። ያው ሁላችሁም በቤሩት ሊባኖስ የምትገኙ ምእመናን እዚህ መታችሁ ይሄን ድንቅ ስፍራ ልታዩ ያው እመክራችኋለሁ። በጣም መንፈስ የሚታድስ ዛሬ ኢትዮጵያዊው ጻድቅ አባታችን ቅዱስ ያሬድ ዓመታዊ በዓሉ ነው። በዚህ ዕለት አባታችን ቅዱስ ያሬድ የተሰወረበት ዕለት ነው። እንኳን ለአባታችን ለካህኑ ለቅዱስ ያሬድ ዓመታዊ በዓል ሁላችንም በሰላም አደረሰን። እንኳን አደረሳችሁ። የታላቁ አባታችን የቅዱስ ያሬድ በረከት ረድኤት በሁላችንም ላይ ይደርብን። እንግዲህ ቅዱስ ያሬድ እንደሚታወቀው ለኢትዮጵያና ለኢትዮጵያ ኦርቶዶክስ ቤተክርስቲያን መብራት የሆነ አራያ የሆነ ምሳሌ የሆነ ሰማያዊውን ምስጋና ለሰው ልጆች ያመጣ ሰውን ከእግዚአብሔር ጋር ያስታረቀ ቤተክርስቲያንን በምስጋና በዜማ ያስጌጠ ታላቅ አባታችን ነው። የዚህ ቅዱስ ጻድቅ በረከት በሁላችንም ላይ ይደርብን። እዚህ ጋር እንደምናየው ድንግል ማርያም ከአባታችን ከጻድቁ ዮሴፍ ጋር ያው አናጺው ቅዱስ ዮሴፍ እና ድንግል ማርያም በጣም ትልቅ መንፈሳዊ ቦታ ነው። ያው እስከ መጨረሻ እንከታተል። እዚህ ጋር እንደምናየው ቅዱስ ገብርኤል ድንግል ማርያም እያበሰረ ምስራተ ገብርኤል እዚህ ጋር እናያለን። በጣም ደስ የሚል ቦታ፣ በጣም የሚያምር መንፈስ የሚታደስበት ስፍራ ነው። እስከ መጨረሻው ላይ አብራችሁ። እዚህ ጋር ደግሞ እንደምታዩት ቅዱስ ገብርኤል እና ቅዱስ ሚካኤል የነሱ ፎቶ ነው። እዚህ ጋር ደግሞ እንደምታዩት ሰብአ ሰገል ለኢየሱስ ክርስቶስ ተወልዶ በቤተልሔም ሲሰግዱለት፣ ሰብአ ሰገል ሶስቱ ሰብአ ሰገል ሲሰግዱ እናያለን። ያው እንደምታዩት ድንግል ማርያም ዮሴፍ፣ ያው በጎቹና እረኞቹ እንዲሁም ሰብአ ሰገሉ እዚጋ ደግሞ እንደምናየው አምላካችን ሲጠመቅ ቅዱስ ዮሐንስ መጥምቀ ዮሐንስ ሲያጠምቆ እናያለን። በጣም ድንቅ ስፍራ ደስ የሚል ስፍራ። እዚጋ እንደምናየው አዋርያው ማቲያስን እንመለከታለን። እዚጋ እንደምናየው አዋርያው ዘብዴዎች እንደምናየው አስራ ሁለቱ አዋርያት በሙሉ አለ መታሰቢያቸው ማለት ነው። እዚጋ እንደምናየው አዋርያው ታዲዮስ። እዚጋ እንደምናየው ስምኦን ቀራጪ ነበረው ስምኦን ነው እዚህ ጋር ደግሞ አዋሪያው ፊሊጶስ እዚ ጋር እንደምናየው አዋሪያው ቶማስ እዚህ ጋር እንደምናየው አዋሪያው በርጣሎሜዎስ እዚህ ጋር ማቴዎስ ደግሞ አዋሪያው ፊሊጶስ እዚህ ጋር እንደምናየው ዮሐንስ ወንጌላዊ ዮሐንስ እዚህ ጋር ደግሞ አዋሪያው ጳውሎስ እዚ ጋር ደግሞ አዋሪያው ቅዱስ ጴጥሮስ ነው። ዛሬ በቤይሩት ሊባኖስ ታላቅ መንፈሳዊ ቦታ ነው። በጣም ደስ የሚል ቦታ ማለት ነው። እዚጋ እንደምናየው አምላካችን ጌታችን ኢየሱስ ክርስቶስ። ይሄ ደግሞ በጣም ድንቅ ስፍራ እመቤታችን ያማለደችበት የሰርጉ ቤቱ ቃና ዘገሌላ ውሃ ወደ ወይን ጠጅ የተቀየረበት ስፍራ ነው። ያው እንደምታውቁት እዚህ ጋር ተመልከቱ፣ ድንቅ ስፍራ። እዚህ ጋር ውሃ ወደ ወይን ጠጅ ሲቀየር፣ እዚህ ጋር ፍሬያቱ ታኝቶ ሳሉ ያው አምላካችን ወደ ፈተና እንዳገቡ ተጎና ጸልዩ ብሎ ሲያስተምራቸው፣ ድንቅ ስፍራ ቤተ መንግስት፣ በጲላጦስ ከደሞ ነፃ ነኝ ብሎ እጁን ሲታጠብ እንመለከታለን። እዚህ ጋር ሳየን አምላክ እንደምታት መቤታችን ስትሰደድ ከዮሴፍ ጋር፣ ከልጅ ከኢየሱስ ክርስቶስ ጋር ኢየሱስ ስትሰደድ እናያለን፣ እንመለከታለን። ከቶ መንፈሳዊ ቦታ በእውነት መንፈስ የሚታደስ እግዚአብሔር ይመስገን። በእውነቱ ይኸው እዚህ ጋር የምናየው ጎልጎታ ኢየሱስ ክርስቶስ የተሰቀለበት ስፍራ ቀን ከእናት ከቅድስት ድንግል ማርያም ጋር እንዲሁም ከዮሐንስ እናም ከሁለቱ ማርያም ጋር ያው ከወንበዴዎቹ ጋር ሶስት ሁለቱ ወንበዴዎች የስቅለቱ ቦታ ማለት ነው። ያው እዚህ ጋር እንደምናየው ያው ቅዱስ ዮሐንስ፣ ያው እዚህ ሁለቱ ወንበዴዎች ከጌታ ጎን የተሰቀሉት። የእውነት በጣም እዛ ያለ እስከሚመስል ድረስ ነው ስሜት የሚሰማው። ደስ ይላል። እዚ ጋር ደግሞ ያው ማርያም በተፍረትን ያው በድንጋይ ሊያወግሯት ሲሉ የኢየሱስ ክርስቶስ የተናገረበት ቦታ ነው። በእውነት በጣም ግሩም ቦታ ና ያው ማርያም በእንተፍረስ እዚህ ጋር ያለችው ምእመኑ ያው አይሁዳኑ እነዚህ ናቸው ማለት ነው። በጣም ድንቅ ስፍራ ነው በእውነቱ። እውነት እግዚአብሔር ይመስገን። በጣም በጣም ደስ የሚል ስፍራ ነው። እዚህ ያው አምላካችን ጌታችን ኢየሱስ ክርስቶስ የተቀበረበት ተቀበረበት መቃብር ስፍራ ነው። ያው እንደማሳያየነት የተሰሩ እነዚህ ወታደሮቹ ናቸው። በጣም ድንቅ ስፍራ ነው በእውነቱ፣ እና ይህንን ይመስላል። እግዚአብሔር ይመስገን ይሄን ስፍራ ያሳየን አምላክ፣ በእውነቱ በጣም ድንቅ ስፍራ ነው። ያው ሁላችሁም በቤይሩት ሊባኖስ የምትገኙ ምእመናን እዚህ መታችሁ ይሄን ድንቅ ስፍራ እንድታዩ ያው እመክራችኋለሁ። በጣም መንፈስ የሚታደስበት ስፍራ ነው በእውነቱ። እግዚአብሔር ይመስገን።